ሰላም፣ ሰላም እንዴት ናችሁ? እንዴት ናችሁ? እኔ አለሁ፣ እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። የዛሬው ውሎ በትንሹ ላሳያችሁ። ዛሬ እንግዳ መጥቶ ነበርና ያለ ዕቃ ማአት እዩ። በጣም ብዙ ዕቃ ነበር፣ እንደምታየት በጣም ነበር የደከመን እና፣ እንዴት ናችሁ እናንተ እናንተ እንደዚህ እረ በጣም ነው የሚያስጠላው እንግዳ ሲመጣ እስማ ተገትሮ መዋል ነው። እና እንደምት በጣም በቃ መጥበው ሙሉ ትብሯል። በቃ በቆሻሻ ጋር አሁን ታጥቦ ተሰጥሮ ራሱ እስማ። እና ደግሞ ዩቲዩብ ላይ አሁን በጣም እየተሰራ ነው የመዳም ቅመሞች፣ እንተባበር። ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። የመዳም ቅመሞች በነገሮች ላይ እስከዛሬ በጣም ብዙ ዩቱበሮች አሉ። ግን ዩቱብ ክፋቱ ዩቱብ ዞሩ ብለሆነ አያውቁም፣ ሰብስክራይብ አድርጉ ከማለት ውጭ ማለት ነው። እና እኛ አሁን መስራት ያለብን ለራሳችን ነው። ሰው ሰብስክራይብ እንደራረግ እንደጋገፍ። ሰብስክራይብ አድርጉ፣ ላይክ፣ ሼር አድርጉ ኮመንት እና እንደጋገፍ ያው እዚህ ሀገር ላይ ሆነን ያው የምንሰራው ምናምን ለማሳየት ነው እንጂ በች መዳምን ፕራንክ አናረግ። ነገር በጣም ብዙ ሰው ደግሞ የሚፈልገው ፕራንክ ነው ምናምን። ብቻ ያው በምንሰራው በዚህ በምንችለው በአቅማችን አበረታቱነ እና ሪአክሽን